ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾቻችን በያላችሁበት የዓለም ጥቁሉ ሰላምታ ይድረሳችሁ። አድማጮቻችን ተመልካቾቻችን፣ እንግዲህ ወቅቱ ረመዳን ነው። ሌሊት ነው፣ እንግዲህ ወደ ቀን የቀየር ነው። ስራ ላይ ሆነን ከስራ ስንመጣ እንዲሁ ነው ብቅ የምንለው። መካከለኛ ምስራቅና ሌሎች አረብ ሀገር ያላችሁት አድማጭ ተመልካቾች በእርግጠኝነት ፕሮግራሙን ትከታተላላችሁ። አሜሪካም ያላችሁ ያላችሁት ያው ቀን ነው እናንተ ጋር። ኢትዮጵያ ያለው ማህበረሰብ ብቻ ነው እንግዲህ ፕሮግራማችንን የማይከታተለው። በእርግጥ ሰባ ፐርሰንት የሚሆነው አብዛኛው እንግዲህ ኢትዮጵያኖች ናቸው። ወደ ሰባት ፐርሰንት የሚሆነው ኢትዮጵያኖች ናቸው ፕሮግራሙን የሚከታተሉ። እንደዛም ሆኖ እንግዲህ ማተናል እንግዲህ በአማራ ክልል በጥቂት ወራቶች ብቻ በርካታ ዶክተሮች ስራ መለቀቃቸው መረጃ ወጥቷል። ቢያንስ ወደ 36 ዶክተሮች ስራቸውን ለቀዋል ነው የተባለው። በአሁኑ ሰዓት እንግዲህ የሕክምና ስራ በሚያስፈልግበት ሰዓት እነዚህ ዶክተሮች ቀደም ሲል በአማራ ክልል ላይ መንግስታዊ ጥቃት በሐኪሞች ላይ ትኩረት ተሰጥቶ ነበር። ያንን ምክንያት አድርጎ አንዳንድ ዶክተሮች ስራቸውን ለመልቀቅ ተገድዷል። ለምንለቀቁ ብልን አንፈርድባቸው። ምክንያቱም አንተ ስትኖር ብቻ ነው ሁሉም ነገር አንተ ከልል የለም። በጣም ታዋቂ ዶክተሮች ለዚች ሀገር ብዙ ነገር መስራት የሚችሉ እስካሁንም እየሰሩት ለሳምንት ብቻ ነው ሮሽባ የሚባለው ከዛ በኋላ ይረሳል። በርካቶች በዚህ አይነት ሁኔታ ዋጋ ከፍሏል። በአንዱን አክማቸዋል፣ መድኃኒት ተሽጣቸዋል፣ በተለያዩ ተልካሻ ምክንያቶች ዋጋ ከፍሏል። በዚህ በዚህ ምክንያት እኔ ከሞት ቁስ አርዳ ይብቀላለች አሉ አያ ራሳቸውን ለማግለል የተገደዱበት ሁኔታ አለ። ይሄ ጉዳይ ደግሞ በእንደዚሁ አይነት ሁኔታ የሚቀጥል ከሆነ በክልሉ ውስጥ የሚገኘው ማህበረሰብ አደጋ ነው የሚሆነው። ህብረተሰቡ ህክምና ያስፈልገዋል። መድኃኒት ያስፈልገዋል። እውቀት ያላቸው ሐኪሞች ያስፈልጋቸዋል። እነዚህ እነዚህ እውቀት ያላቸው ሐኪሞች በዚህ አይነት መልኩ እየለቀቁ የሚጠፉ ከሆነ እንግዲህ ህዝቡ ወዴት ነው የሚሄደው የሚለውን መገንባት አያዳግትም። ከባድ ነው። 36 ዶክተሩ ማለት ቀላል ነገር አይደለም። ጎበስ እና ክልሉ ላይ ትልቅ ኪሳራም ነው የሚያሳየው ማለት ነው በጤና ጉዳይ በሌላ መረጃ በትግራይ ጉዳይ የትግራይ ጉዳይ እየተባባሰ መጥቷል። ጌታቸው ረዳ መግለጫ ማውጣት አያቅተውም። የመግለጫ ጋጋታዎች አውጥቷል። አሁንም ለሁለተኛ ዙር የትግራይ ህዝብ ለእልቂት እየዳረጉት ነው ብሏል። ለትግራይ ህዝብና ለትግራይ ወጣቶችም ጥሪ አቅርቧል። ጌታቸው ረዳ አይናቸው ከጨፈኑት ከኋላ ቀር ቡድን እራሱን እንዲጠብቅ ወጣቱ ብሏል ለፌዴራል መንግስትም ጥሪ አድርጓል። የፌዴራል መንግስት እንግዲህ ቆሞ ሊመለከት አይገባም ብሏል ጌታቸው ረዳ። እንግዲህ ይሄ ማለት ምን ማለት ነው? እና አብይ አህመድም ጌታቸው ረዳ ጥሪ እስኪያደርግ ነው የጠበቁት። ባለፈው ስብሰባ አድርጎ ነበር እዛው፣ የምታስታውሱት የአማራ ክልል ጦርነት በዚህ ደረጃ የአገሪቱ መከላከያ ሰራዊት የተባለው ክልሉን እንዲወር የተደረገው በዶክተር ይልቃል ከፍ ያለው አማካኝነት ግብዣ ተደርጎለት ነው የገባው። ገብቶ አልወጣም ነው ያለው። በጣም በሚገርም ሁኔታ ሁለት ዓመት ሊደፍን እንግዲህ ጥቂት ወራቶች ብቻ ናቸው የሚቀሩት። አማራ ክልል ላይ በእንደዚሁ አይነት ምክንያት ነው በአቶ ግርማ የሽጥላ ሞትን ተከትሎ ነው እንግዲህ ወደ ክልሉ ወታደር ሊገባ ይቻለ። አሁንም ትግራይ አካባቢ እንግዲህ የፌዴራል መንግስት ገብቶ እንደለመደው ጭፍጨፋ ያደርጋል ወይስ የሚሉት በርካቶች ሀሳብ አስተያየታቸውን እየሰጡ ይገኛሉ። ኦሬዲ ጌታቸው ረዳ ለፌዴራል መንግስት ጥሪ አድርጓል። ከዚህ በፊትም እንግዲህ የአማራ ክልል በእንደዚህ አይነት ነው እንግዲህ በመከላከያ የተወረረው። አሁንም መከላከያ እንዲገባ ጥሪ አድርጓል። በመቀሌ መለስ ፋውንዴሽን በርካታ የህወሓት ታጣቂዎች ሰፍረው ሰፍሮ ይገኛሉ ተብሏል። በከተማ ውስጥም ፓትሮል እያደረጉ እንደሚገኙ ተገልጿል። እነዚህ የፓትሮል መኪናዎች አላቸው። ህዋት ህዋት እንግዲህ እንደምታውቁት አየር ብቻ ነው ያለለ አየር ብቻ ነው ያለው። ድሮን ይኖሮ አይኖሮ አናውቅም። አየር የለውም። ከዚህ ውጪ በአንድ የውጊያ ግንባር የሚያስፈልገውን ማንኛውም መካናይስት የታጠቀ ኃይል ነው የታጠቀ ኃይል ነው ይሄ ሊታወቅ ያስፈልጋል። የፌዴራል መንግስትም እንግዲህ ይህንን ግምት ውስጥ በማስገባት ለስልጣናችን ፋኖ ስጋት ነው ምናምን ሲሉ የነበሩት ፋኖን በሶስተኛ ደረጃ ላይ አምጥቶት ዋትን ቁጥር አንድ ስጋት ብሎ ነው ያስቀመጡት ከዛ ኤርትራ ቁጥር ሁለት ስጋት እና ፋኖ ቁጥር ሶስት ስጋት። ቁጥር አራት ስጋት ያሉት እንግዲህ አብሯቸው ጥብስ እየበላ ማክያቱ የሚጠጣውን ኦኔ ግን ነው እንግዲህ እዛው ጉረዮ እየገቡ አንዳንድ ነገር ገዝቶ ይወጣሉ። እነሱን ቤተሰብ ናቸው ብሎ አራተኛ ደረጃ ስጋት ላይ አስቀምጧቸዋል። አድማጮቻችን፣ ተመልካቾቻችን በአማራ ክልል ሰሜን ወሎ በወልዲያና ዙሪያው ከባድ ውጊያ ተደርጎ ነው የዋለው። ዛሬ በከተማ የወልዲያ ደሴ መንገድም ተከትሎ እንግዲህ ውጊያ ሲደረግበት ውሏል። መርቶ ተብሎ በሚጠራ ቦታ እንግዲህ በርካታ የመንግስት ወታደሮች ወድቀው ይታያሉ። ሬሳስሉ የአይን እማኞች ተናግሯል። ከወልዲያ መርሳ ደሴ ትራንስፖርት ቆሟል። የተባለው በርካታ ወታደር ወታደራዊ አመራሮች መሞታቸው ተሰምቷል። ከውጫሌ ወደ መርሳ በርካታ ኃይል እያስጠጋ ነው አገዛዙ ተብሏል። ወልዲያ ከተማም እንግዲህ ሌሊት ሁለት ባንኮች ተዘርፏል። የተባለው ንግድ ባንክ ማናጀሩ እና የጥበቃ ሰራተኞችም በቁጥጥር ስር መዋላቸው ማዋላቸው ተገልጿል። እነዚህ ባንኮችን እንግዲህ መንግስት ነው የሚጠብቁ። አድማጮቻችን፣ ተመልካቾቻችን እኔ በጣም የሚገርመኝ መንግስት ራሱ እየጠበቀ ባንኮች ተዘርፏል፣ ይሄ እንደዚህ የሆኗል፣ ተቋማት ችግር ደርሷል እያሉ የሚናገሩት ድራማ በጣም ነው የሚገርመው። በሌላ መረጃ ዳንግላ ዙሪያ ጨራ ቀቦ ጨራ ቀበሌ ከብልጽግና የጠራው ብልጽግና የጠራው ስብሰባ በፋኖ ተበትኗል። ብዙ ጊዜ እንግዲህ ብልጽግናዎች አንዳንድ ቶክስ ያለንባቸው ቦታዎች ላይ እየተዘዋወሩ ህዝብን በመሰብሰብ ፕሮፖጋንዳ ለማሰማት ይሞክራሉ። እንግዲህ ፋኖቹ ይሄንን ስብሰባ በትነውታል። የዚህ ስብሰባ ዋና ዓላማ በህብረተሰቡ ውስጥ ብዥታ ለመፍጠር ነው። ህብረተሰቡ ውስጥ ብዥታ ተፈጥራለን፣ ፋኖ ተዳክሟል፣ ፋኖ ወደ ዘራፊነት ተቀይሯል፣ ስለዚህ ከእኛ ጋር ሆኑ አያዋጣችሁም ብዙ ብዙ ነገሮችን ነው እነሱ ፕሮፖጋንዳ የሚያሰሙ በአንድ አካባቢ ተሰባስቦ ኃይሉን አጠናክሮ መውጣት የሚፈልገውን ማህበረሰብ እንደምንም አድርጎ በፕሮፓጋንዳ ቆም ብሎ እንዲያስብና ጥያቄ ምልክት በጭንቅላት ውስጥ እንዲገባ ያደርጋሉ። እንግዲህ ባለፈው ጊዜ በጨፌ ኦሮሚያ ላይ የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ አንዱ ሲናገር የነበረው እንደነዚህ አይነት ነገሮችን ናቸው። ብልጽግና በአማራ ክልል ውስጥ በመኖሩ ጦርነቱ እዛው ላይ እንዲጫወት ተደርጓል እኛም ድጋፍ እያደረግን ነው መስዋዕትነትንም እየከፈሉ ሚሊሻን እያሰለጠኑ ህዝቡን እያስተባበሩ ግራይ ማጋባት ስራን እየሰሩልን ይገኛሉ ቅን ናቸው ብሏል እናረጋ ከበደ አሁን ፋኖ በአንዳንድ ቦታዎች ላይ ይሄንን ንግግር ለማስቀረት ከፍተኛ ስራ እየሰራ ይገኛል ይሄ ማለት እንግዲህ በአማራሮች ላይ እየወሰደ ያለውን እርምጃ ክልሉ ላይ እንደዚህ አይነት የብልጽግና ካድሬዎች ተስፋ ቁርጦ የሚሄዱ ከሆነ በቀላሉ ክልሉን መቆጣጠር ይችላል። ካልሆነ ግን ብልጽግና እያለ ጭር ያለበት አካባቢ ሁሉ ስብሰባ እየጠራ ህዝብን በፕሮፓጋንዳ የሚሞላ ከሆነ ጫወታው እዛው ውሃ ቅዳ ውሃ መልስ ይሆናል ማለት ነው። ስለዚህ እንደዚህ እንዳይሆን ባኖቹ በጥንቃቄ ይሰራሉ ብለን እናስባለን። አሁንም እያደረጉ ያሉት አንዱ ይሄንን ነው። ሌላው ወደ ሸዋ ቀጠና የሚወስደን መረጃ ሲወስዳችሁ አጣዬና አካባቢው ጠንካራ ውጊያ እየተደረገ ውሏል። ዛሬ ሌተናል ጀነራል ጉዳት ደርሶባቸዋል ተብሏል። በሸዋ በሌሎች ቦታዎችም ውጊያዎች እንግዲህ ቀጥሎ ነው የዋሉት። አንኮበር ይዞ ዋንጾኪያ ገምዛን፣ ወዘተ በርካታ ቦታዎች ላይ ውጊያዎች ሲደረጉ ውሏል። በሰካላ ድንገተኛ ጥቃት በመንግስት ወታደሮች ላይ ደርሷል የተባለው ደቡብ ጎንደር ጎና አካባቢ እንደዚሁ የደፈጣ ጥቃቶች ተፈጽሟል አብዛኛው እንግዲህ አማራ ክልል ላይ ውጊያዎች እየተስተናገዱ ያሉት ግንባር ቀደም የሆኑት ደፈጣዎች ናቸው ዋጋ እያስከፈሉ የሚገኙት ይሄ ነገር እንግዲህ ተጠናክሮ ቀጥሏል ፋኖቹ በየቦታው የደፈጣ ውጊያን ተግባራዊ እያደረጉ ይገኛሉ ከዚሁ ጎን ለጎንም ደግሞ ወታደራዊ ስልጠናውንም አጠናክሮ ቀጥሏል አድማጮች ተመልካቾች እንግዲህ ያሉ አጫጭር መረጃዎች እነዚህ ይመስሉ ነበር በተመሳሳይ ፕሮግራም እና መራግብር እንገናኛለን። ባሮ ሚዲያን ላይክ ሼር ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉን በአክብሮ ትጠይቃለሁ። ቻናላችንን ለማሳደግ እንግዲህ ሁላችሁም ጥረት እንድታደርጉ በአክብሮ ትጠይቃለሁ። መልካም ምሽት።